በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጾም ሐዋርያት የሰኔ ጾም በሰላም በጤና አደረሳችሁ። እንግዲህ ጾም ማለት ለተወሰነ ሰዓት ከምግብ መከልከል፣ ለተወሰኑ ቀናት ከጥሉላት መከልከል፣ ለዘላለሙ ደግሞ ከኃጢአት መከልከል ማለት ነው። ስለ ጾም ፍትሐ ነገሥት አንቀጽ ዐሥራ አምስት በሰፊ ይናገራል። የጾምን ህግ ለሰራው ጌታ እየታዘዙ ለተወሰኑ ሰዓታት ለተወሰኑ ቀናት ከምግብ መከልከል ነው። ቅዱስ ያሬድ በድጓው ጆሮ ክፉ ከመስማት፣ አይን ክፉ ከማየት ይከልከል በማለት ይናገራል። አጠቃላይ ህዋሶቻችን ክፋትን ከማድረግ ይከልከሉ ማለት ነው። ይህን አይነት ጾም እስከ ዕለተ ምድራችን ሞታችን ድረስ የምንጾመው ጾም ነው። ጾም በብሉይና በሐዲስ ኪዳን የነበረ ህግ ነው። ጾምን ቀድሱ ብሎ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 14 እንደተነገረ ጉልበቶቼ በጾም ደከሞ ስጋይም ቅቤ ከማጣት የተነሳ ከሳ፣ መዝሙረኛው ቅዱስ ዳዊት እንደተባለ በጾም ወቅት ከጥሉላት ምግቦች ማለትም ከስጋ ከወተት፣ ከቅቤና ከመሳሰሉ ምግቦች መከልከል ይገባል። ታነገሥት አንቀጽ 15 ላይ እንዲህ ተብሎ ስለተጻፈ የእንስሳት ስጋ አይበላ ከእንስሳት የሚገኙ ቅቤ፣ ወተት አይበላ ይላል። ነቢይታና በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ተብላ ተነግራለችና ይህም ጾማ ጸሎቷ ደግሞ የእስራኤል መድኃኒት ጌታን ለማየት አብቅቷታል። ቅዱስ ጳውሎስም ጾምን በመትጋትና በመጾም በንጽህናና በእውቀት በምክርና በመታገስ በቸርነትና በመንፈስ ቅዱስ አድሎ በሌለበት ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ የሚሆን የጽድቅ ጦር ነው ብሎ በአንደኛ ቆሮንቶስ በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 3 ላይ ተናግሯል። ታዲያ ጾም ለምን ይጠቅማል? አንደኛ እግዚአብሔርን ረዴት ለመፈለግ ይህም ማለት በስጋም በነፍስ የሚረዳ ዘንድ እንጾማለን። ኢዮሳፍጥ ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና፣ በይሁዳ ሁሉ ጾም አወጀ ይላል። እግዚአብሔርን በረዴት ለመፈለግ ኢዮሳፍጥ ያደረገውን ጾምን ማወጅ ነበር። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾምም አዋጅ ነገሩ፣ ከታናሹም ጀምሮ እስከ ታላቁ ድረስ ማቅ ለበሱ። የነነዌ ሰዎች በበደላቸው ምክንያት ሀገራቸው ልጠፋ ነበር። ነገር ግን ጾም አወጀው፣ ሁሉም ሰው ከጾም በኋላ አገሪቱ ከጥፋት ድናለችና። ኢዮብ ምዕራፍ 2 ቁጥር 12 አሁንስ ይላል እግዚአብሔር በፍጹም ልባችሁ በመጾም በለቅሶና በዋይታ ወደ እኔ ተመለሱ ይላል። ይህም ኃጢአታችንን፣ በደላችንን አምነን በጾም በለቅሶ ወደ እግዚአብሔር ብንመለስ ከጥፋት እንደምንድል ማሳያ ነው። ሁለተኛ የቀናውን መንገድ ለማግኘት በአምላካችን ፊት ራሳችንን እናዋርድ ዘንድ እርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በህዋ ወንዝ አጠገብ ጾም አወጁ ይላል መጽሐፍ እዝራ ምዕራፍ ስምንት ከቁጥር 1 ደግሞ የጾምን ውጤት እንዲህ ብሎ ያስቀምጠዋል ስለዚህም ነገር ጾምን ወደ እግዚአብሔር ለመንን እርሱም ተለመነን ይላል እዝራ ጾምን ያወጀበትን ምክንያት ተናግሯል ለኛ ለልጆቻችንና ለንብረታችን የቀናውን መንገድ ፈጣሪ ሰጠን ዘንድ ነውና በማለት ሶስተኛ ለፈውሰ ስጋ ወነፍስ ስጋችንና ነፍሳችንን ለማዳን ጾም ከአጋንንት ስራት ነጻ ለመውጣት ለስጋዊ ፈውስና ኃጢአትን ለማስተሰረይ ይጠቅማል። ጌታም ደቀ መዛሙርቱ ሊፈውሱት ያልቻሉትን በሽታ በምን እንደሚፈውስ ሲነግራቸውም ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ብሏቸዋል። ቅዱስ ያሬድን በድጓው ይህንኑ የሚያጠነክር ቃል ተናግሯል። ጾም ትፌውስ ቁስለ ነፍስ፣ ጾም የነፍስን ቁስል ታድናለች፣ የስጋን ፍትወት ታጠፋለች ብሏል። የነፍስ ቁስል የተባለ ኃጢያት ነው። ጾም የነፍስን ቁስል ታድናለች ማለት ኃጢአትን ታስተሰርያለች ማለት ነው። ስለዚህ ይሄ ከሰባቱ የአዋጅ ጾማት መካከል ጾመ ሐዋርያት ተጠቃሽ ነው። የጾመ ሐዋርያት የጊዜ ቀመር ስሌት በባረ በራቅሊጦስ እንደገባ ባለ የመጀመሪያው ሰኞ ይውላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋለ ስጋዊ ደቀ መዛሙርቱን ይህንን ጾም እንደሚጾሙት እንዲህ ተናግሮ ነበረ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙውን ጾም አለን። ደቀ መዛሙርቱስ ለምን አይጾሙም? አሉት። የማቴዎስ ወንጌል ምዕራፍ 9 ቁጥር 14። ደቀ መዛሙርቱ ይህንን በጠየቁ ጊዜ ጌታችን እንዲህ ብሎ መለሰላቸው። ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከነሱ የሚወሰድበት ወራት ይመጣል፣ የዚያን ጊዜ ይጾማሉ አላቸው። እኔ ሳለሁ አይጾሙም ማለቱ እርሱ ካልሞተና ካላረገ መንፈስ ቅዱስም ካልተሰጣቸው በመንፈስ ቅዱስ ባልታደሰ ሰውነት ጾመው ድል መንሳት ስለማይቻላቸው ነው። ይህንን ጾም የምንጾመው ሐዋርያት ጾመው ጸልየው ድል ያደረጉትን ዓለም እኛም የምናሸንፍበት ኃይል እንዲሰጠን በጣሪያችንን አምላካችንን ሐዋርያትን የተለመነ አምላክ እኛንም እንዲለመነን ለመማጸን ነው። ይህንንም ጾም እንደሌሎች አጽዋማት ሁሉ እያንዳንዱ ምእመን ሊጾመው የሚገባ ቢሆንም በአሁኑ ሰዓት ግን አብዛኛው ምእመን የቄስ ጾም ነው በማለት ከጾሙ ሽሽት ሲያደርጉ ይስተዋላል። ይህ ስርዓተ ቤተ ክርስቲያንን መሰረት ያደረገ ባለመሆኑ መስተካከል ይገባዋል። ሐዋርያትን አብነት በማድረግ ጾምን፣ በረከትን ልናተርፍበት ይገባል። ስለዚህም ይህም ጾም ከሰባቱ አዋጅ አጽዋማት መካከል አንዱ ነውና ከዚህ ጾም ረዴት በረከት ለሁላችን ይክፈልን። የአምላካችን የሉል እግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሐዋርያት በረከት የጻድቃን የሰማዕታት ጸሎትና ምልጃ አይለየን። ወስብሐት ለእግዚአብሔር።